አለበት እኛ የምናቆን አይናችን እያየን ልጁ ከሌላ ሰዎች ጋር የሰራው ለምሳሌ ከሶፊ ጋር ሰርቷል፣ ከጆሲ ጋር ሰርቷል፣ ከብዙ ልጆች ጋር ሰርቷል። ይሄን እያወቅን ብሩኬ እንዴት ይሸወዳል ነው ኔ እንዴት ብሩኬ አይነቃል? ኦ ማይ ጋድ ጂሰስ ክራይስት ኦ ወት ሄት ምን አይነት ሰዎች ናችሁ ግን አንዳንድ ሰዎች ኦ ማይ ጋድ ዋት ሀፕን ሀፕን እያደረጋችሁ እንደሆነ ታውቋቸዋል ግን ለምትናገሩት ነገር፣ ዚስ ኢዝ ኖት ጉድ። ዚስ ኢዝ ስሞል ስሞል ማይንድ፣ ስሞል ማይንድ። ዚስ ኢዝ ስሞል ማይንድ። ስሞል ማይንድ ያላችሁ ናችሁ፣ እንደዚህ ነገር የምትናገሩት ማለት ነው። ኦ ማይ ጋድ የስተርደይ አይ አም ቶኪንግ ዋት ዋት ቶኪንግ አባውቲንግ እንዴ! ትላንት ምንድን ነው ያደረኩት? ኦ ማይ ጋድ ትላንት ምንድን ነው የተናገርኩት? እኔ ምን ያወራሁት ነገር አለና ነው? አዳሚ አፋን ስከፍትብኝ ነበረው ማለት ነው። ስሙ ልንገራችሁ፣ አንድ ነገር በደንብ አድርጋችሁ ስሙ። አንዳንድ ሰዎች እኔ ቤት እየመጣችሁ አፋችሁን ለምትከፍቱ ነው የምናገረው። እኔ ማንም መፈራ ሰው የለም። ኦኬ፣ መናገር ካለብኝ እናገራለሁ። አቃቆ ነው የምናገረው። በቃ መታችሁ፣ እዚህ ጋር አፋችሁን እንድትከፍቱብኝ አልፈልግም። እሺ፣ ብትከፍቱም ደግሞ እኔ አይ ዶንት ኬር አባውት ቲንክ this is not problem ኦኬ። እንዴት ትላንትና እኩን ያልኩት እኮ ሀይሚ አንዳንዴ ታበዛዋለች፣ ብሩኬም ንዴት ስሜት አለበት። እኛ የምናውቅ አይናችን እያየን ልጁ ከሌላ ሰዎች ጋር ይሰራው፣ ለምሳሌ ከሶፊ ከሰርቷል፣ ከጆሲ ጋር ሰርቷል፣ ከብዙ ልጆች ጋር ሰርቷል። ይህን እያወቅን ብሩኬ እንዴት ይሸወዳል ነው እኔ እንዴት ብሩኬ አይነቃም ያልኩት ሀሚም ታበዛዋለች። የሚታወቅ ነገር እየሰራችሁ ለምን ስንት ፕራንክ በሞላበን ያልኩት። ምን የተናገርኩት ነገር አለን? አሉት ለአንተና ብላችሁ እና ሆይሚ ምናምን እንኳን ሰደብኳ ከሰደብኳት ምን አገባችሁ እንዴ? ምን አገባችሁ እናንተ ሀይሜን ኔ አንድ ቀን ተናገረች ንሰድቢያትም አላቅም። በጣም የሚገርመው ነገር ማለት ነው። በጣም ነው መወዳት እንደ እኔ ነገር። በቀደም ብሩኬ ሲያናዳት በጣም ነው የምናድር። እሷ ግን ብሩኬ ስታናደው በጣም ነው ደስ ብለኝ ብያቸዋለሁ። እንድጣሉ ፈልገች ነው ነው ስትጠሉ ምንድን ነው እኔ ምንድን ነው ማገኝበት? ነሱ ስለተጣሉ ምንድን ነው ማገኝበት? እኔ ኦ ማይ ጋድ! የምትናገሩትን ነገር እወቁ፣ የምጽፉትን ነገር እወቁ። ዴ ምንድን ነው አያነሽ ምንድነሽ? ያልተሳደባችሁ ስድብ የለም። ሌላ ሰው ቢሆን ማርያምን ያብዳል። ሌላ ሰው የትላንትና ኮሜንት ገብታችሁ በእግዚአብሔር አንብቡ። እንደው በጣም ጥሩ ደግሞ ስነ ስርአት ያላችሁ ስንት ደግሞ ህዝቦች አላችሁ። በጣም የሚገርመው ነገር ማለት ነው ትክክለኛ አስተዋይ ሰው ነው ይሆላችሁ። ሀይሚና ቡርኪን ሁሌ እንደዚህ ማድረግ የለብን ማለ ማድረግ የለብንም። አንዳንዴ ሲያጠፉ አጠፍታችኋል ብለን እንናገራለን። ካጠፉ አጠፍታችኋል እንላለን። ጥሩ ከሰሩ ደግሞ ጥሩ ነው ደስ ይላል። ዛሬው ያበደ ነው ብለን እንሰራለን። ግን ካጠፉ መናገር አለብን። ለምን እኛ አስተያየት ሰጪዎች ነን። እዚህ ጋር ያለ ነው አስተያየት መስጠት። ደግሞ አንድ ሰው ቪዲዮ ከለቀቀ አስተያየት መስጠት መብታችን ነው። ደግሞ አንድ አለች የሆነች ፍየል ነገር ሁሌ እየገባሽ የምትርመጠመጥ ቤቴ ውስጥ የሆነች ዝንጀሮ የምትመስል ማለት ነው ስለ ስርአት፣ ሽናጅ ስምሽን አላውቅም። አትምጭ ቤቴ ራሱ በቃ። እንዴ፣ ምንድነ የምፈልጊ? ይኮኔ ምን አድርጌ ነው የምትይኝ? እኔን እናንተ እንደምን እንዴት እንደምትከታተለኝ አላውቅም። እናንተ አንድ ቀን ሰው እንኳን አንድ ቀን ጥሩ ኮሜንት አይጽፍም አንድ ቀን ጥሩ ኮሚት አትጽፊም። እንደ ሁሌ ሁሌ ነጌቲቭ ነገር ጭንቅላች ላይ የሞላ ምን አይነት ሴትዮ እንደሆነች አላውቅም። ደግሞ በጣም ትልቅ ሴትዮች ደግሞ እኔን እኔን አሮጊ ስትይ አታፍሪም? ያንቺን ፊት እኮ ፊትሽ ጅብ ነው የሚመስለው። ደግሞ እኔን አሮጊ ስትለኝ፣ አንቺ አሮጌ። እነሱ ጋር አትፋቺም እንዴ? አልፋታ፣ ምን አገባሽ? አልፋታ። በእነ ቡሩኬ ነግረች፣ ከዚህ በፊት ነግረች። እነ ቡሩኬ ናቸው እኔ መናገር የሚችሉ ብያለሁ። እነብሩኬ ቡሩኬ፣ እኔ መናገር ይችላሉ። በእኛ ፎቶ እንዳሰሪ በእኛ ቪዲዮ እንዳሰሪ ማለት የነሱ መብት ነው እንጂ የሌላ ሰው መብት ማንሽም፣ መብት የለሽም። እዚህ ጋር ስለ ነቡሩክ አሰሪም ብላችሁ ማለት ነው ማንም መብት የለውም። እሰራለሁ ማንም አይመለከት ነው። ስለመወዳቸው በጣም ስለመወዳቸው ስለማከብራቸው እሰራለሁ። ካጠፉ ደግሞ አጥፍቷል ብዬ እሰራለሁ። በጥንብ ደግሞ ከሰሩ ሰርታችኋል፣ ይህን ነገር አስተካክሉልን፣ አስቴት እንሰጣለን። ምንድን ነው ምን አድርጌ ነው የምትልኝ? አንዳንድ ልጆች ምንድነው ችግራችሁ? ከኔ ኦ ማይ ጋድ መብቴ ነው። ደግሞ እንግሊዝኛ ማውራት እኮ መብቴ ነው። እንግሊዝኛ አጋ እንግሊዝኛ አወራለሁ። አይ አም ቶኪንግ ስፒክ ኢንግሊሽ አይ ላይክ ስፒክ ኢንግሊሽ ኦኬ፣ ዩኖ አንደርስታንድ ሚ። እኔ እኮ እንግሊዝኛ ላወራበት በደንብ ነው የማወራው፣ ግን ምን ያደርጋል ብዬ ነው እንጂ። በጣም ነው የገረመኝ። እኛ ኮ የምናውቀው ፕራንክ ነው የሚታወቅ ፕራንክ ነው። ብሩኬ ለምን አይነቃም ነው ያልኩት ብሩኬ መንቃት አለበት። እንደ ዘን ፕራንክ ሲሰሩ ብሩኬ መንቃት አለበት ነው ያልኩት። መንቃት አለበት። እኔ የሚመስለኝ እንደውም በአሁኑ ሰዓት ማለት ብሩኬ እያወቀ ነው ይሄን ነገር እያወቀ እሷን ለማስደሰትም ሊሆን ይችላል ወይ ብሩኬ ይሄን ፕራንክ ሊገለብጦ ይችላል አይታወቅም። ይሄን ፕራንክ ብሩኬ ሊገለብጦ ይችላል እንደ ይሄን ልጁን እያወቅ ነው አይናችን ላይ እያወቅ ነው እኛ ያወቅ ነው ብሩኬ አያውቅም ይሄን ልጅ ይሄን የተናገርኩት ግልጽ የሆነ ንግግር ኩት የተናገርኩት ግን በደንብ ያወቀ ሰው ይረዳል ይሄን ነገር ማለት ነው። እውነት ነው የምናገረው። ብሩክ ለምን አልተረዳም ያልኩት። ሀይሚ ታበዘዋለች፣ አንዳንዴ ታበዘዋለች። ባታበዘው ጥሩ ይመስለኛል። ለእነሱ ኬር ስለማስብ ነው፣ ጥሩ ስለማስብላቸው ነው። በመሀላቸው መጥፎ ነገር እንዳይገባ ነው። ደስታውንም፣ መጥፎውንም፣ ቆንጆንም አብረን እየተካፈልን ያለን የእነሱን ደስታ ደስታችንም ስናይ ደስ ብሎን የሚያስለቅስ ነገር ደግሞ ካል አብረን አልቅሰን ሚያስደስት ነገር ደግሞ ተስደስትን ነው። ከእነሱ ጋር ምን ያደረግነው ነው ነገር ጥቃቅንና አነስተኛ ዩቱብ ላይ ስፊጥ የምትሉት ትላያችን ላይ ጥቃቅንና አነስተኛ ዩቱበሮች ካልሰሩላቸው እራሱ ቪዲዮቻቸው እንደማይታይ ልንገራችሁ። ይሄን ታውቃላችሁ። እኛንን የእነሱን ቪዲዮ ስንቀባበል፣ በዚህ በዚህ ስንቀባበል ቪዲዮቻቸው የሚታይላቸው እኛ ስንቀባበል ነው። መነጋገሪያ የሚሆኑት ገብቷችኋል። ይሄ ነገር ይሄን ነገር ግን ታውቃላችሁ። እኛ ስንቀባበል ነው ግን ትናንሽ ዩቱበሮችን በጣም የምትንቁ ሰዎች ግን እነሱም እኮ ትንሽ ነው ነው አሁን ትልቁ ላይ የደረሱት። አዳሚ እኮ ትንሽ ዩቱበር ነበረች እኮ። ከዛ ትልቀኛ ደግሞ ከእግዚአብሔር ጋር ደግሞ ትልቅ እንሆናለን። እንደ ተናቅን ደግሞ አንቀርም። ለማንኛውም ቤተሰብ፣ የጨረቃ ፋሚሊዎች በጣም ይቅርታ ይህን ነገር ስለተናገርኩ ማለት ነው። በጣም ተበሳጭቼ ነው። እግዚአብሔርን ነው ምላችሁ። ብሩኬና አቶጃቸው ምናምን እንኳን ምን አገባችሁ? እኔ እኔ ባልወዳቸውና እንትን ባላቸው በእነሱ ስንት በስንት ሰላም እንዴ ከፈለኩኝ በነ ጽጌ አለ በነ አብርሻ አለ በነ ስንት ሰው አሉ መስራት ከፈለኩኝ። ግን እኔ ፍቅር ያለብኝ ከነ ብሩኬ ስለሆነ ስለምወዳቸው ነው በእነሱ የምሰራው። ስለዚህ አትፈታተኑ።